ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ ይህ ፕሮግራም ቤተኛው ነው ቤተኛ ሶስታችንም ስንኖር በመካከላችን ቃሚ ያለ ቀን ይቅማል ማታ የሚጠጣለ ቁንጫ ሲበላው ስሜቱ እንዳያውቀው በቃ ድብን አድርጎ እንዲተኛ እንቅልፍ እንዲወስደው ይጠጣል። አንድ ቀን ግን አብረን ቤት ሆነን ሌለውም ነበር ሳንቲም አጋጭተን ጫት ይዞ መጣ። ቡና ተፈላ። ቁጭ ብለን በቃ ድዋ ብለን እስቲ ስራችን ውጤታማ እንድኑን በስራችን ደህና ነገር እንድናገኝ ብለን ተመራርቀን ነው መቃም ጀመርኩኝ። ከስኳር ጋ ነው ለስላሳለ ከሱ በጥብጬ ወደ ውስጥ አኝኬ ወደ ውስጥ መላክ ነው። ማስቀመጥ ምናምን ነገር አላውቅም። ለምን አታስቀምጠው እንደዚህ እኮ አይደለም፣ ወደ ውስጥ ለምን ታዘልቀዋለህ? ቅድም አፍ ውስጥ ማስቀመጥ አለብህ። በደንብ ቃሚ ስላልሆንኩኝ አይን አይኑ ጫፍ ጫፉ ነው ምቅመው፣ ጫፍ ጫፉ ደሞ ሲቃም በጣም ነው ያመነቅራል። ስለዚህ ለምን ግማሽ እኮ ነው እየቃንካ ያለው ዋናው እኮ እየቃምከው አይደለ፣ ያሉን በዛ ተለማመጥኩኝ። እየቆየሁ እየቆየሁ ስመጣ ግን የሆነ ውስጤ ራሴን ራሴን ማወቅ አቃተኝ መቃም እንዴት ነው በቃ ሌላ ሰው መሆን ጀመርኩኝ። አዲስ ነገር ነው የሆነ ውስጤ ላይ ከዛም ማታ ደግሞ ያው እኔ አላውቀውም። ያው እንቅልፍ እንዲወስደን የእንቅልፍ እንበል ሲሉ ምን እንደሆነ አላውቅም ነበር። መጠጥ እንደሆነ የዛኔ ነው የተረዳሁት። መጠጥ ቤት ሲገባ ያው ሲታዘዝ እኔ ማዘዝኩኝ፣ ጠጅ ቤት ነው የገባነው። ጠጥቼ አላውቅም አንዱ እነሱ እስከ እኔ አንዱ እስከ መጨረሻ ቆየሁበት ውስጤ፣ በቃ እንዴት ነው መንገዳገድ? አልለውም የሆነ መነቃቃትም አልለውም መዝናናትም አልለውም በሆነ ውስጥ እንዳለሁ ግን አወቅኩት። ራሴን ከነሱ ላለመለየት እነሱ በየቀን የሚያደርጉትን እኔ በሶስት ቀን በአራት ቀን ከነሱ ጋር ማሳለፍ ጀመርኩኝ። ከዛ በኋላ ያው በሶስት ቀን በአራት ቀን ከነሱ ጋር አብሬ መቃም ስጀምር የጫቱ አይና ነው የነበረው። በቃ አይኑን ጥዬ ያኛው ዋናውን መሀል ላይ ያለውን አይኑ መጣልና ያኛው መቃም ጀመርኩኝ። ያው ውሎ እያደረ እኔ ምስት የሚገዛበት ቦታ ማየት አለብኝ ብዬ ገዝቼ መምጣት ጀመርኩኝ። ያው እነሱም ይዞ ይገባሉ። የሁለታችን ሁለት ሰው ይዞ ይገባል ወይ አንድ ሰው ይዞ ይገባል። ያለውን አብረን ቅመን፣ ያለመጠጥ ደግሞ አንውልም አናድርም። ድራፍት ቅናሽ ያለበት ቦታ እየፈለግን ቀበሌ መዝናኛ እየፈለግኩኝ ወደዛ አብረን ተያይዘን እንሄድ ነበር። እኔ የራሴ ሕይወት በቃ እንደ መድረስም እንደ ማደግም በቃ እንደ ወኔም እንደ ሞራልም በቃ ብዙ ነገሮች ተሰማኝ። በቃ ምንድን ነው ይሄ የማደርገው ነገር ለእኔ የሚያሳድገኝ ወይም የሚያወፍረኝ ወይም በቃ ሰው የደረሰበት የሚያደርሰኝ አራድነት መጨመር በቃ ከገጠር እንደመጣው ሳይሆን በቃ የከተማ ልጅ እንደመሆን የተሰማኝ ስሜት እንደዛ ነው። ከሁለቱ ጓደኞቼ ጋር አብረን ቅመን ጠጥተን መጨረሻ ጊዜ ወደ ቤት ለመግባት ስናስብ ያስፈልገናል እያሉ የተወሰነ የሆነ ቦታ ደርሰን እንመጣለን እያሉኝ እኔ ወደ ቤት እሄዳለሁ። ያው በሶስት በአራት ቀን ነው አንዱ ቀን አብረውኝ ይሄዳሉ፣ ግን ሌላኛው ቀን እንደዚህ ምን የማላቀው ነገር ምንድን ነው ያለው? የት ነው የሚሄዱት ከእኔ የተለይተው? ምግብ በልተው ነው የሚገቡት ከእኔ የተለይተው ጠጥተው ነው የሚገቡት ወይስ ምንድን ነው የሚያደርጉት? እያልኩኝ ውስጤ የሆነ ነገር ማሳመን ያቃተኝ ነገር ነበር። አንድ ቀን በቃ ለምን ታገሳለሁ አሁን መንገድ አለብኝ ከነሱ ጋር መሄድ አለ በሄዱበት ቦታ ብዬ ወሰንኩኝ። በቃ አንተ ሂድ እኛ ምን ደርስበታለህ ያስፈልገናል ካሉ በኋላ ምን ሂድበት ምን ደርስበታለህ ደርሰን እንመጣለን አንተ ሄድ ሲሉ አልሄድም፣ ከእናንተ ጋር መሄድ ተው ይቅር ብለህ አይሆንም አልኳቸው። ትፈልጋለህ? ከኛ ጋር መሄድ ትፈልጋለህ? አዎ አልኩ። ዜሮ አምስት የሚባል አካባቢ ነው መርካቶ ውስጥ ነው ያለው። ሰፈሩ በጣም ጠባብ ነው። በጣም በትናንሽ ትናንሽ ቤቶች ቆርቆሮ ቤት ውስጥ ነው ያሉት። ግራና ቀኝ ነው እነሱ ወጣ ብለው ይቆማሉ። ሴቶቹ ልብሳቸው በጣም አጭር ቅርጽ የሚያሳይ ነገር በመብራት ነው በጣም የተዋቡ ናቸው የሚታዩት። ጥቁር ያሉ፣ ቀያይ በተለያየ መልኮች ናቸው ያሉት የለበሱት። የሚስብ ነገር ነው። ለካ እንዲህ አይነት ቦታ ነው ብዬ የራስ የሆነ ግምት በቃ ያው ሴት እንዳሉ ሴተኛ አዳሪ ሲባል እሰማለሁ። ሴቶች ቆመው ምናምን እንደዚህ እንደዚህ አይነት ነገር አደርጋሉ፣ እንደዚህ ቦታ አሉ ሲባል እሰማ ነበር። ያ ቦታ መድረሴ አወቅኩት። እኔ አሁን በቃ የሆነ ውስጤ በቃ እንዴት ነው ፍላጎቴ የሆነ ከውስጤ ምን እንደመጣ አላውቀውም። አንድ ጓደኛችን ቀድሞ አንዷን ሲያይ ገባ፣ አንተን ትፈልጋለህ ትገባለህ አለኝ። አዎ እገባለሁ ከዛ ምንም አልጠየቅኩትም። በቃ የሆነ ድፍረት እንዳገኘ ሰው ነው። ገብቼ ጠየቅኳት። ጠይቃት አዳር ነው አለችኝ። እኔ ለምን እንደሆነ አላቅም። አይ አይደለም አልኳት እና አሁን ለአሁን ነው አለች። ያው እሺ፣ ቁጭ በል አለችኝ። ጫማዬም ሳላወልቅ ልብሴም ሳላወልቅ ዝም ብዬ ቁጭ ብዬ ነጠበቅኳት። ለምን ገባሁኝ ትይዘኝ ይሆናል ብወጣ የሚል ሀሳብ በቃ ውስጤ ፍርሃት ነበረው። ምን ማድረግ እንዳለብኝ ሳላውቅ ሳልጠይቃቸው ለምን ገባው። የመጀመሪያውን እንዴት እንደሚደረግ ማወቅ ነበረብኝ፣ እንዴት ማድረግ እንዳለብኝ መረዳት ነበረብኝ፣ ከነሱ መጠየቅ ነበረብኝ የሚል ነገር ሳልጠይቃቸው በመግባቴ ጠይቆም ለመምጣት የሆነ ፍርሃት ያዘኝ። ምን ይዞብኝ ወጣት ሊሆናል የሚል በቃ የሆነ ፍርሃት ነበረኝ። ከዛ ገባች፣ በሩ ዘጋዝጋ አድርጋቻቸው ዝም ብሎ በቃ አልጋ ላይ ነው የወጣቸው። አቶ ጣም እንዲ ያለችኝ፣ እንደውም እንዴት አልኳትና፣ ከዛ በቃ ያኔ ነው በቃ የመጣልኝ እኔ ሀሳቡ የመጣልኝ ራሱ እዛኔ ነው። በፊት እንደዚህ ዜሮ አምስት ውስጥ እንደዚህ ነገር ሴቶች አሉ፣ ሴተኛ አዳሪዎች አሉ፣ ሌሊቱን ሁሉ እንደዚህ የሚያድሩ አሉ፣ እዛ አሳልፈን መተናል ሲሉ አንዳንድ ትንሽ ሀሳቦች ስለሰማሁኝ የሆነ ነገር የራሴ የሆነ ነገር ያስኩኝ እንጂ የባይልዝ ኖሮ ያዳር ነው ወይ አሁን ነው ስትለኝ ባጠይቀኝ ኖሮ በቃ ምንም ዝም ብዬ ከመቀመጥ ባሻገር ምንም የማመጣው ታሪክ እንዳልነበረ ነው። እንዴት ነው እስካሁን አድርገህ አታውቅም? አዲስ ነህ፣ ፍሬሽ ነህ በቃ ስትለኝ እኔ ራሱ በቃ እንዴት ነው ላለማስወገድ በፍርሃት አይደለሁም እያልኩኝ ለሱሬ ና አውልቄ ሙረታችን አድርጌ አድርገ ወጣሁት። እንደውም በቃ አጠገቧ ሆኜ እንደ መተሻሸትና እንደ መተቃቀፍ ሆነን በዛ ሰዓት ነው ወደ ሌላ ስሜት ውስጥ የገባሁት። ደስታም አለው። ውስጤ የሆነ ምን እንደ ጣልኩኝ ነገር ነው የተሰማኝ። እንዲህም ነገር አለ የሚል የሆነ ራስ በራሱ የምገረምበት ጥያቄ የሚፈጥረብኝ ነገር ስሜት ተሰማኝ። ሰውነቴ ላይ የሆነ ላብ ነገር፣ የሆነ ሙቀት ከሰውነቴ የሆን ነገር የተወሰደብኝ ነገር ነው የመሰለኝ። ኧረ ወገቤ እያልኩኝ የሆኑ ነገር፣ በቃ ከኔ የወሰደችው ነገር ምንድን ነው እያልኩኝ ጥያቄ ውስጥ እስከመግባት ድረስ እንደረስኩኝ ከዛ በምን ሰዓት በተለቀቅኩኝ ነው ያልኩት። ልብሴ ለብሼ እስከ መወጣ ድረስ ጨነቀኝ። በቃ እዛው ስትታጠብ እኔ ራሱ በቃ እንዲህ ያንን ነገር ማየት ገና የመጀመሪያ ስኑን በቃ እንዲህ ነው፣ አፈርኩኝ በቃ ከወጣን በኋላ ጓደኞቼ ውጭ እየጠበቁኝ ነበር። እንዲህ ነው አዎ። አንተን ገብተህ ነበር አልኩት። አዎ አለኝ። ሁለተኛው እና ቆየህ ኮ አለኝ። ኧረ አልቆየሁም፣ እኔ ፈርቼ ነው። መጀመሪያ ለምን አነገርከኝ? ምን ጥያቄ እኔ ኮ የምታቅ መስሎኝ ነው መጀመሪያ እንሂድ አስፈልጎናል ስንል ስንነጋገር የሰማህ መስሎኝ ነው እንጂ፣ እኮ መጀመሪያ ነግሬ ነበር። እኔ እኮ ገብቼ ቁጭ አልኩኝ እንጂ የቀን ነው ያዳር ነው ስትለኝ ራሱ የትኛው እንደምለየ ግራ ገብቶኝ፣ እረ አሁን ነው አልኳት። በዛ ው ለማስወገርም ያደረኳቸው አነገርኳቸው። አዲስ ነው ወይ እንዳለች ሁሉ አነገርኳቸው። ለምን ያደረግኩትም ነገር እየጸጸቴ ነው። በተደረገውም ነገር ደግሞ እንዲህ ሆነብኝ ካልኳቸው ነገ ሊስቁብኝ ነው የሚል ሀሳብም በራሴ የሆነ ግምት ውስጥ ገባሁኝና አነገርኳቸው።